የበደልከን አይነት ስሜት ተሰምቶ ሊሆን ይችላል፣ ግን ደግሞ እኛ ትተነዋል ሁሉም ነገር። ራስህን መጉዳት አይጠበቅብህም። ሮያል ፋሚሊ እና ግሬስ ፋሚሊዎች ደስ በሚል በተረጋጋ ሁኔታ ነው እንግዲህ ሲወያዩና ሲነጋገሩ ያየ ነው። በጣም ደስ የሚል ሁኔታ ግን ዳንሻዬ ማለት ነው ለምን ብለን ጨኮራህን የምምህ አይመምክ ወንድማችን አይመምክ። የፈለገ ያው የግሩፑ አንደኛ ረባሽ ብትሆንም ማለት ነው ያንተን መም እኛ አንፈልግም። ቤተሰብዬ እንዴት ናችሁልኝ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። በመሰረቱ ማለት ነው ከጸብ የሚገኝ ነገር የለም። ቤተሰብዬ ሁላችሁም እንደምታውቁት ማለት ነው ምንጊዜም ቢሆን ፍቅር ያሸንፋል። ሰላም ሲኖር ሁሉ ነገራችሁ የተረጋጋ ነው የሚሆነው። ጸብ ካለ ደግሞ ሰላም ታጣላችሁ በብዙ ነገሮቻችሁ ማለት ነው እንቅፋት ይበዛልና፣ ሰላም ጥሩ ነገር አለው። ከዛ በላይ ደግሞ አንዳንድ ጊዜ ምን አለ መሰላችሁ እርቅ ስታወርዱ አንዳንድ ጊዜ የቅሬታ እርቅ የሚባል አለ። ማለት ሙሉ ለሙሉ ከልባችሁ ሳታወጡ ለዛ ሰው ዝም ብላችሁ አላረግ ገረፍ ገረፍ አይነት እርቅ አለ። ይሄ ደግሞ ባናደርግ ይሻላል። ይቅርታ ብዬ ነው ማስቡ። የምሬ ነው የምላችሁ። እና አሁን ላይ እንግዲህ ዳኒሻ እንዳለው ያው ታሚ ሆስፒታል የገባበት ዋናው ምክንያት ጨጓራ ነው። አንደኛ ነገር ያው ብዙ በጣም አስባለው እናንተ ሁለታችሁ መካከል የተፈጠረው ነገር ሰበብ ሆኜ አሁን ላይ ደግሞ ይሄ ነገር እንዲህ ሲፈጠር ሳይ ውስጤ ተጸጽቷል ብሏል። ዋናው ነገር ካለህበት የስተት መንገድ ከፍ ብለህ ተገኝተህ በመልካም መንገድ መገኘትህ በቂ ነው ብዬ ነው ማስበው። ከልብ ከሆነ እኛ ደስ ይለናል። ግን በጣም ኮሜንታተሮች በጣም ፍራቻ ያለበት ሀሳብ ነበረ ኮሜንት ሲያደርጉ የነበረው አልፎ አልፎ ማለት ነው እንዲህ መሰላችሁ ብዙ ጊዜ ማለት ነው፣ ጽጌ እና ዳኒ የሆነ ሰዓት ላይ ፒስ ያደረጉና የሆነ ሰዓት ላይ ማለት ነው ድንገት ቡም ብለው ማለት ነው አስደንጋጭ ነገር ይመጡብናልና ፍራቻ አለብን፣ እውነት ለመናገር ማለት ነው። ይህን ነገር እንግዲህ ከኛም ውስጥ ማስወጣት የምትችሉት ከአብርሽና ከሩታም ውስጥ ማወጣት የምትችሉት እናንተ ሙሉ ለሙሉ እነሱን ላለመረበሽ ከልባችሁ ፕሮሚስ ስትገቡ ነው ብዬ ነው ማስበው። እና አብረሽም ደግሞ ማለት ነው ያው ጓደኝነታቸው ጋፕ እንዲኖረው ራቅራቅ እንዲሉ እንደሚፈልግ ከዚህ የፊት አሳይቶ ስለነበር ያ ነገር ደስታ አልሰጠለውም ለዳኒ። እናም ታሞ ሐኪም ቤት ሁላ ገብቶ እንደነበረን የተናገረው። እንግዲህ እንዳያችሁትም ቤቱ ሄደውን የጠየቁት። ፍቅር ከምንም በላይ እንዳልኳችሁ ያሸንፋል። ነገር ግን እኛ ሰዎችን የሚጎዳ ነገር ላለማረግ ራሳችን ላይ ከተጠነቀቅን ከዛ በኋላ የሚፈጠር ምንም ነገር ያለ አይመስለኝም። በፀብ እኮ ቪዲዮ መስራት አይጠበቅባችሁም ሲጀመር። በጣም ደስ የሚሉ ሰዎችን የሚያዝናኑ ነገር ማሳየት ትችላላችሁ። ምሳሌ አሁን ትላንትና የተለቀቀው ቪዲዮ አዲሱ ወንድማችን ማለት ነው ሩታ ሼር ያደረገችለት ይቅርታ ስሙ ጠፋኝ ሳቆለባብ ሰው ቆይ ማለት ነው እና አሁንሱ በኮሜዲ መልክ መጣ ደስ የሚል እንትን ነበር የነበረው ያው አንዳንድ ነገሮች ነበሩ ግን ደስ የሚል ቪዲዮ ነው የተለቀቀው እና ሁሌም ቢሆን ፀብን ፈላጊ አንሆን በእርግጥ የሆነ ነገር አንዳንድ ጊዜ በመሀል የሚደባለቁ ነገሮች አይጠፉም፣ ግን በባልና በሚስት መካከል መግባታችሁን ሙሉ ለሙሉ ማቆም አለባችሁ። የምሬን ነው። ጽጌና ዳኒ ምንም አይነት ከዚህ በኋላ የተደበቀ ነገር ከጀርባችሁ ኖሮ ማየት አንፈልግም ኛ ምክንያቱም ሩታና አብረሽን ምን ያህል እንደምንወዳቸው ታውቃላችሁ። እና ከዚህ በኋላ በዛ መልኩ አትመጡን ብዬ ተስፋ አደርጋለሁ። ከዛም ባለፈ ደግሞ ወንድማችን ይሳቅ እውነት በጣም ገለጻው አነጋገሩ፣ ስነስርዓቱ፣ ግብረ ገብነቱ፣ አስተዋይነቱ በጣም ነው ደስ የሚለው። ቪዲዮን በጥሞና የተከታተላችሁት ወንድሞች ካላችሁ በጣም ሪስፔክት ያለው ልጅ ነው። እንደዚህ አይነት ወጣቶች ደስ አይሉም፣ በቃ ደስ ይላሉ። ስብዕናቸው የተሟላ ስነስርዓት ያለው ከአነጋገር ጀምሮ ከአስተሳሰብ ጀምሮ በጣም ነው ደስ የሚለው እና ወንድማችን በርታልን። ያው በኢሳቅ ዩቲብ ቻናል የተለቀቀው የዛሬው ቪዲዮ ማለት ነው እና ይስሐቅ ወንድማችንንም እናበረታታው። እንዲሁም ደግሞ ሩታዬና ና አብርሽን በነገራችን ላይ ቆይ፣ ሩታዬ ማለት ነው ለምንድን ነው ከሁለት መቶ ኬ እስካሁን ያላለፈችው? ቤተሰብዬ እንደዚህ እየወደዳችኋት አብዛኞቻችሁ ማለት ነው ሰብስክራይብ ሳታደርጉ ነው እንዲህ የምታየዋት። ሲሪስ ሲሪየስ እንዴ ሩታን እኮ የማይወዳት የለም አይደለም እናም ሰብስክራይቧ በጣም ገና ነው ነው የሚለው። ስለዚህ ቶሎ ብላችሁ እህታችንን ሩታችንን አስወንጭፉልን። የድምቀታችን እኛ ይ ያለ እሷ አይሆንልንም። ከእሷ ውጭ እንስራንልና በቃ ዙሪያ መጣናል ወደ እሷ። ስለዚህ ሩታንም ከፍ እያደረጋችሁልን ቤተሰብ፣ ያው ይሄ ከፍቅር የመነጨ ነው። ደግሞ አሽቀባጭ ምናምን እንዳትሉኝ ቤተሰብ። ይሄ ውስጥ ያለው ፍቅር ለሩት እያለ የመውደድ ምልክት ነው እንጂ ሌላ ነገር አይደለም። ስለዚህ እኛ ሰላማችሁን በጣም እናፍቀዋለን። ከዚህ በኋላ ግን ብጥብጥ ምናምን በተለይ በሩታና ባብርሽ የትዳር ጣልቃ ገብነት የመጣ አንምረውም። ከዚህ በኋላ ሲሪስ እስካሁን በጣም እንዲያውም ተተያልን እየተንከባከብናችሁ ነበር አስተያየት ስንሰጥ የነበረው እና ከዚህ በኋላ ግን የእኛ ይከፋል። በተለይ የቤተሰቦቻቸው የሩታና የአብርሽ ቤተሰቦች ግሬሶች፣ ከዚህ በኋላ አንበሳ ነው የምንሆንባችሁ። ወቁ ማለት ነው። ሮያሎች ቢኬርፉል እንላችሁ። እንወዳለን፣ ግን እንወዳቸዋለን። እሺ፣ በዚህ አጋጣሚ እናም ቤተሰብዬ፣ እንግዲህ ያው ቀድሜ እግዚአብሔር ይማረ ማለት ነበረብኝ። እንግዲህ ወንድማችን ያው በኮሜንት ብየዋለሁ፣ ቤቱ ገብቼ ይስሐቅ ቤት ማለት ነው። እና እንግዲህ ወንድማችን ዳኒሻ ፈጣሪ ጨርሶ ይማርክ። የህመም ትንሽ ትልቅ የለውና የፈጣሪ ማረክ ብያለው። በተረፈ ሰላም አውርዱ በቃ ሰላም ደስ የሚል የሆነ ደስ የሚል ነገር አለው። የሆነ ደስ የሚል መዓዛ ያለው አየር እንዴት ሳ ስታረጉ ሰውነታችሁ ሰላም እንደሚሰጠው ማለት ነው። ሰላምም እንደዛ ደስ የሚል ነገር አለው እና ትክክል ነው። ዛሬ ስትነጋገሩበት የነበረው የሆነ የተረጋጋ የመደማመጥ የመከባበር በጣም ነው ያደነኩላችሁ። ስለዚህ አብርሽና ሩታም ውስጣችን ምንም ነገር የለም ሙሉ ለሙሉ ይቅርታ አድርገንላችኋል ብለዋል። ሩታችንም እንደሰማችኋት ከዚህ በኋላ በፊት የነበረው አይነት አንዳንድ መጥፎ የሆኑ ነገሮች እንዲደገሙ አልፈልግም ብላለች። አሁን ይሄ ሊሰመርበት ይገባል። በተረፈ ያው ሮያሎች ምን ያህል ሩታና አብርሽን እናንተ አብራችሁ ብትሰሩም ይጠላ የለም የጠላ ነው እኛ እናንተን እሱ ላይ የምታደርጉት ድንገተኛ የሆነ ከባድ ቪዲዮዎች ናቸው፣ እና እነዛን ነገር ካስወገዳችሁ እና በፒስ ከመጣችሁ እኛም ደስ ብሎን ነው የምንከታተላችሁ ማለት ነው። በተረፈ ቤተሰብዬ ዛሬ ደስ ይላል። በተለይ በኢሳቅ ቤት የተለቀቀ ቪዲዮ ነው ይሄ ቪዲዮ ማለት ነው። ስለዚህ ደስ የሚል አቀራረብ ነው፣ ደስ የሚል አመጣጥ ነው የመጣችሁልን። ፍቅራችሁን ያብዛልን። የሁላችንን ፍቅር ፈጣሪ ያብዛልን፣ ቤተሰቦች እና በርቱልን ነው ልል የምወደው። በተረፈ ቤተሰብ፣ ላይክ፣ ሼር አትጥርሱ የኔ መልካም ቤተሰቦች ማለት ነው። ሰላማችሁ ይብዛልኝ። ደህና አምሹልኝ፣ ደህና ቆዩልኝ። ወዳችኋለሁ። ባይ ባይ